አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንዴት ናቸው እኔ ደህና ነኝ አልሐምዱሊላ እቺ በፎቶ ላይ የምትመለከቷት ልጅ አማራ ክልል ናት። የተወለደችው ማን ነው ክልሉ የት አካባቢ እንደሆነ በደንብ እስኪ አልጠየኳትም የእህቷ አብረን ነው የምንሰራው እሷ እናት ቤት ስትሰራ እኔ ደግሞ የልጅ ቤት ነው የምሰራው እና ልጅቷን ያገኘዋት የተዋወቅኳት እዛ ነው ማለት ነው፣ የዝች ልጅ እህቷ ማለት ነው እና ሁልጊዜ ሳያት ልጅቷ ያኔ ሰውነቷም የደከመ ፊቷ ማዲያት ምናምን የወረረው እና የሆነ ሀሳብና ጭንቀት የሞላበት ሰው ትመስላለች። እና ምግብም አቅርበን እንደዚህ ማዳም ቅመሞች እሷ ብዙም አይደለችም እና አንቺ ልጅ ብይጠጪ እንቅልፍም ተኝ እንቅልፍም እየተኛች አይደለምና እንቅልፍም ተኝ ብዬ ባልኳት ሰዓት እኔ እኮ ሀዘን አለብኝ አለች። የምን ሀዘን ነው ምን ሆንሻለ? እስኪ ንገሪኝ ስላት፣ አይ እኔ እህቴ በመጣችበት ስምንት ወር ከስምንት ወር በኋላ ስትጠፋብን በጠለብ ነበረ የመጣችሁ አለች። እቺ ልጅ አሁን በፎቶ የምታዩዋት ማለት ነው። በጠለብ ነበረ የመጣችሁ እና ከስምንት ወር በኋላ ደውለን እሷ ማለት ሳናገኛት ስንቀር ያመጧት ሰዎች፣ አሰሪዎቿ ጋር ደውለን እህታችን ወይም ልጃችን አገናኙን ብለን ስንላቸው ልጃችሁ ራሷን አጥፍታ ሞታለች፣ ያኔ ታንቃ ሞታ አግኝተናት አለ እና ራሷን አጥፍታ ሞታለች። እና ከዚህ በኋላ ስልካደውሉ የምናውቀው ነገር የለም። ራሷን አንቃ ነው የገደለችው። እና ምንም ሀላስ ብለው በዚህ ስልክም ሊተባበሩ ነው አይችሉም። አልፎ አልፎ እንኳን ቢያነሱልን ሴትዮዋ ብዙ አይነት ቃላት ነው የምትናገረው። አንድ ጊዜ ራሷን አጥፍታ ላይ ትላለች። ብቻ ሴትዮዋ ራሱ የጤነኛ ሰው መልስ አይደለም፣ ያኒ የአእምሮ ታማሚ አይነት ሰው ነው መልስ የምትመልሰው። አሰሪው አይነበረችዋ ማለት ነው። እና እህቴ በእንደዚህ አይነት መልኩ ታንቃ ሞታለች ብለው ለቤተሰብ መርዶ ተነግሮ ቤተሰብም ያው ለቅሷን ተቀምጧል። ግን ሊቆርጥለት አልቻለም። ወይ ሬሳዋን ወደዚያ ያላኩልንም ወይም ምንም አይነት መረጃ የለንም። ታንቃ ለመሞቷ ወይ በፎቶ የተደገፈ ወይ የሆነ ነገር ምንም እናቀው የለም። ግን ብቻ እህታችሁ ወይም ልጃችሁ የለችም፣ ራሷን አጥፍታ ሞታለች ብለው በእንደዚህ አይነት ስላስረዱን ሀዘን ላይ ነኝ። ማንም የሚሰማን አጣን። የኢትዮጵያም ኤምባሲ እዚህም ሳውዲ ላይ ያለውም ኤምባሲ ምንም አይነት ፍንጭ፣ ምንም አይነት መረጃ ልናገኝ አልቻልንም። እናቴም በሰቀቀን ያለችው እኔም ይኸው እንዳየሽኝ ፊቴ ቀጻ ፊቷ ተበላሽተዋል ስትብላለች ምናምን እና ትላልቅ ሚዲያዎች አላቀረብሽም ወይ ስላት ትላልቅ ሚዲያዎች አላቀረብኩም ምንም የሚሰማኝም ሰው ስላጣን የቃል ቀረበችም፣ በትናንሽ ሚዲያዎች ሼር ተደርጋለች፣ ግን ምንም አይነት በዚህ ግባ የሚባል ነገር የለም አለችና የምታቂው ሰው ካለ ሼር አድርገሽ እስቲ የሚተባበረን ሰው ካለ አለችና እኔ ሙቤ ላይ ሪከርድ አድርጌለት ነበር በኢሞ ሙቤም ሊመልስልኝ አልቻለም። ሙቤ ይሄ ቪዲዮ ሼር አድርጉለት ማለት ነው። ለሙቤ ይሄን የምሰራላችሁ ቪዲዮ ሼር አድርጉለት። እህቷ ከኔ ጋናት ማለት አንድ ላይ እናት ቤት ልጅ ቤት ነው ምንሰራው። ከፈለጋችሁ እናቀርባታለን ማለት ነው። ሙሉ መረጃ እሷ ትሰጣችኋለች። እና ልጅቷ ይሄው በእንደዚህ አይነት መልኩ እቺ ናት ከመጣች በስምንት ወሯ ታንቃ ራሷን አጥፍታ ገላ ሞታለች ብለውን ሀዘን ላይ ነው። ቤተሰብ ግን ያው ሊቆርጥልን አልቻለም። ምንም አይነት ፍንጭ ስለሌለ ሊቆርጥ ምንም ትሆን ምናውቀው ጉዳይ ስለሌለ ሊቆርጥልን አልቻለም። እና ለዛ ነው እኔም ያው እንዳየሽን በቃ በሷ ሀሳብ ጭንቀት ገብቼ ነው ፊት እንደምታየው ማዲያት እንቅልፍም የማጣው በእሷ ጭንቀት ይዞኝ ነው እንጂ ሌላ ጉዳይ የለኝም። ጤነኛ ነበርኩኝ። የእሷ ብስጭት ነው እንደዚህ ያደረገኝ አለች። እና ወገኖች ለአላህ ብላችሁ ለፈጣሪ ብላችሁ ታደጓት ማለት ነው። ብትሞትም ቤተሰብ በደንብ እርሙ እንዲያወጣ እውነት ሞታለች ብሎ የእውነት እንዲያምን አድርጉላቸው። ምክንያቱም ስብሓናላህ ሰው ከተባበረ ብዙ ነገር ያደርጋል። ወላሂ እኛ ከተባበረን ብዙ ነገር እናደርጋለን። አሁን ባለፈው በረመዳን ሰሞን እኔ ከማዳሜ ጋር ሆስፒታል ሄደን ልጅ ልናሳክም እዛ ያገኘኋት ልጅ ናት። ከጠለብ የጠፋች እዛ ታማ አግኝቻት እባክሽን እርጅኝ ስትለኝ ስልክ የላት ምን ይላት። ወላሂ የሁለት ደቂቃ ቪዲዮ ነው። በዛ በሁለት ደቂቃ ቀርጫት፣ ያችን ቀርጭሽ ሼር ያደረግኳት ሙቤ ሙቤጋ ቀረበ ደረሰ ቪዲዮዋ ከዛ ያው በቪዲዮ መሰረት እኛ እናቃታለን እኛ እናቃታለን ተብሎ ቀጥታ ሰውዬው አሰሪዋ ተገኝቶ በሚዲያ እንደሰማችሁት ከሰማችሁ ማለት ነው። በደንብ ተነጋግረንላት አናግረንላት ለቤት ኤምባሲ ደርሶላት ለሀገሯ መሬት ረግጣ ተመስገነ አመሰግናችኋለሁ የኢትዮጵያ ሕዝቦች ደረሳችሁልኝ ብላ በዛች በሁለት ደቂቃ በቀረጽኳት ቪዲዮ ማለት ነው እና አሁን እቺ ልጅ ወላሂ እኛ ከተባበርን ብትሞትም ቤተሰቦቿን እንደ ሞተች እርግጠኛ እንዲሆኑ ማድረግ እንችላለን። ሼር አድርጓትና፣ እህቷ አለች ከኔ ጋር ናት። በቃ ግራ ገብቶን ጸጥ ረጭ ብለናል። የኢትዮጵያ ኤምባሲ መልስ የለም፣ ቢደወልም ስልክ አያነሱ ደሟን ያኔ መሞቷንም ካለችም እርግጠኛ እንደሆኑ ውስጣችን አላመንም። አሰሪዎቿ ታንቃ ሞታለች፣ በቃ ምንም እናቅላችሁ ነገር የለም አሉና ቁጥር ደግሞ አለ ብላለች የማዳም ቁጥር እኛ ጋር አለ ብላለች። የዚች ልጅ አሰሪዋ ቁጥር ማለት ነው። እና ተባበሩ እስቲ ሼር አድርጓት ምን አለበት? ምንም እኮ አናወጣበትም። በያዝነው ስልክ ብቻ መቀባበል ነው ማለት ነው። እና ይሄን ቪዲዮዋን እስቲ ለሁሉም ቦታ ሼር እያደረጋችሁ ሞታም ከሆነ መኖሮ ካለችም ሼር እያደረጋችሁ ለኤምባሲ፣ እዚህ ላለው ኤምባሲ ያመጣት ኤጀንሲ፣ ወላሂ ብዙ ነገር መስራት እንችላለን። በጣም እኮ ቀላል ነው። በስልክ የሚሰራ ስራ ነው ሁሉ ማለት ነው። እና እስቲ ሼር አድርጓት። ትላልቅ ሚዲያ የምትሉት ታዋቂ የምትሉት ጋር አቅርቧትና እኔን አናግሩኝ ማለት ነው። ልጅቷን አቀርብላችኋለሁ የእሷ እህቷ እሷ እናት ቤት እኔ ልጅ ቤት ስለምሰራ ማለት ነው ልጅቷን አቀርብላችኋለሁ። እችን ልጅ ተባብረን መሞቷንም ካለችም ከሞተችም ቤተሰብ እንዲያምን እናድርግ ማለት ነው። ምክንያቱም አሰሪዎቿ ሞታለች ብቻ ታንቃ ራሷን አጥፍታለች ነው ያሉት። ስብናላ ወይ ደብቀዋት ሊሆን ይችላል፣ ደሞዝ ላለመክፈል ሊሆን ይችላል። ቤት ዘግተው በቃ እያሰሩ ብዙ አመታት ሊጠቀሙባት ሊሆን ስለሚችል ብዙ ደሞ ታሪኮችን አይታችኋል ቪዲዮ ላይ ብዙ ማዳሞች ከ20 አመት እስከ 30 አመት እስከ 25 አመት ሰራተኛን ከማን ነው ጋር እንዳይገናኙ አድርገው ቤተሰብ፣ ብር ሳይከፍሉ ጉልበታቸውን በዝብዘው እድሜያቸውን አስረጅተው እዛው እንዲጠፉ የሚያደረጓቸው ብዙ ስላሉ በጣም ህፃን ናት አለች። እስከ 18 አመት አትበልጥም አለች። እኔ ነኝ መሰለኝ እኔኝ ታላቋ አለች እና እባካችሁ ኢትዮጵያውያን ካለችም ከሞተችም እንድርስላት ማለት ሼር እናርጋትና ጉዳያቸውን ካለችም ለቤተሰቦቿ ከሞተችም የእውነት እንደሞተች እንዲያምኑ እናደርግላቸው፣ በቀናነት ማለት ነው። እኛ ኢትዮጵያውያን እንተባበራለን እና እች ልጅ አማራ ክልል ናት። እኔ ደግሞ አይደለም እኔ ወደ ደቡብ ወደ ስልጤ ወደ ጉራጌ አካባቢ ነኝ እና ግን ብሄርና ሃይማኖት ሳትመርጡ እንድረስላት አሁን ባለፈው እንደዚህ ሆስፒታል ላይ ያገኘኋት ልጅ ክርስቲያን ነሽ ሙስሊም ነሽ፣ ብሄርሽ ምንድን ነው ብዬ አልጠየኳትም። ቀጥታ ጉዳዩን ነግራኝ ቢያችን ሁለት ቪዲዮ ሼር አድርጌ ነው ለሀገሯ ያበቃኋት። አላህ ረቶኝ ማለት ነው። ረመዳን ግማሽ አካባቢ እና እባካችሁን እባካችን እቺ ልጅ ቤተሰብ ወልደው ላቀመ ምንድን ነው እስክትልቅ እስክትሆን ብዙ ዋቃ ተከፍሎባታል። ነገ ደርሳ ጠቅመኛለች፣ ታገለግለኛለች ተብላ የተቀመጠች ልጅ ናት እና እስቲ ደሟን ካለችም ከሞተችም ሼር አድርጉና እንታደጋት። የኢትዮጵያ ኤምባሲ እዚህ ያለ ኤምባሲ በጣም ቀላል ነው። እኔ ደግሞ በቃ እንደዚህ አይነት ነገሮች በደረስኩበት ያጋጥመኛል እና ይገርመኛል። እንደዚህ ችግር ያለባቸው የተቸገሩ ይገጥሙኛል፣ በደረስኩበት እና እቺም ልጅ እንደዚሁ አሁን እናቷ ቤት ነው። ምን ሆነሻል? ሁሌ መሳቀቅ ነው ስራሽ ምንድነው? ምግባት ወይም ባልኳት መሰረት ነው እንደዚህ ችግር ደርሶብኛል እህት የታንቃሙታለች ብላ አረቧ ነገር ነገረችን። የእውነት ትሙት ትሙት የምናውቀው ጉዳይ ስለሌለ የእሷ ሐሳብ ይዞኛል ስትለኝ፣ እስቲ ሼር ላርግልሽ፣ ፎቶዋን ላኪልኝ ብያት ነው። በዚህ ፎቶ እናንተ ጋር የመጣሁት እባካችሁ ኢትዮጵያውያን እንድርስላት እላለሁ። ባላችሁበታለ፣ የጠበቃችሁ አመሰግናለሁ። ቻው፣ መልካም ምሽት ነው የሚባለው። እና ድረሱላት ቤተሰብ። ያው መልካምነት ለራስ ነው። ምንም ምንም